እሷም እሷን በጣም ትወዷለች። በኋላ ምን ብላ ነበር ትለኛለ? እሺ፣ እናያለን እናያለን። እኔ የምለው ታዲያ የዚች ልጅ ነገር እንዴት ነው? መቼ ነው ከቤት የምትወጣው? ዳጣማ ታይቻለች ብላለች። ረ ፖሊስ ጥራልኝ በቃ ፖሊስ ይምጣና የዘረፈችውን አንድ ከ ከአስራ ስምንት ዓመት ቆይታ በኋላ ቤተሰቦቿን ተቀላቅላ አሁን አዲስ ሕይወትን ሀብ ላይ የጀመረችው ዳጣ ደስታዋን ሙሉ እንዳያደርጉላት ግን ቤት ውስጥ የሚገጥሟት ብዙ ውስብስብ ፈተናዎች አጋጥሟታል። ሆኖም ከነዚህ መካከል አንደኛዋ ኤቪ ናት። ኤቪ ገና ስታያት ከናታን ጋራ ተግባቡ ፍቅረኛ ዬን ልትቀማኝ ነው በሚል ስሜትም በጣም ጥምድ አድርጋ ይዛታለች። ለዚህ ደግሞ እናቷ ማለትም የቤቱ ባለቤት የሆነችው የዳጣ የእንጀራ እናት ልጅቷን እያገዘች ትገኛለች። ቪ ናታንን አግብታ ድርጅታቸውን ወርሰው በደንብ ማስተዳደርና መቆጣጠር እንደሚገባቸው በእርግጥ ለባሏ ማግባብታለች። እነዚህ ሁለት ልጆች ይዋደዳሉ ወይ በማለትም ባለቤቷ ጠይቀዋል። ሆኖም በጣም ነው የሚዋደዱት፣ ነገር ግን ይህ እንዲሆን ዳጣን ከቤተሰቦቻችን ማራቅ ይኖርብናል፣ በማለትም ለባለቤታቸው ሀሳብ አቅርበዋል። ባለቤታቸው ልጃቸው ናትና ዳጣ ከፊታቸው እንድትርቅ ፍላጎት የላቸውም። ቪም በዳጣ ላይ ብዙ ሴራና ተንኮል እያሰበችባት ነው። ዛሬ ላይ ደግሞ በሌብነት እንድትከሰስና በፖሊስ ተመንጫጭቃ እዛ ቤት እንድትወጣ ፍላጎት ስለነበራትም ይህንን ተንኮል አድርገዋለች። ዳጣ እውነቱ ይገለጥላት ይሆን? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል ሶስት የቀጠለውን ይዤላችሁ መጥቻለሁ። እንግዲህ ዳጣ ለዘመናት ቤተሰቦቿን አታ በጣም እየተሰቃየችና እየተንገላጣች ነበረ ሞገሴን እና እነብሩኬን ከተቀላቀለች በኋላ ስለ ቤተሰቦቿ ያለው ተስፋ እየለመለመና ብታገኛቸው ምን ያህል ደስታ ሙሉ እንደሆነ ለዘመናት ስትመኘው የነበረው ነገር ነው። ሆኖም ሞገሴ ቃሉን ተፈጻሚነት አድርጓል። የተለያዩ የቴሌቪዥን ጣቢያዎች ስምሽን ለጥፈን እንፈልጋለን ቢልም፣ ነገር ግን የዳጣ ቤተሰቦች ከዛ ሁሉ ሳይደርስ ቀላሉ ሊገኙ ይችለዋል። ታዲያ ቤተሰቦቿን ከተቀላቀለች በኋላ ግን እያልጠበቀችው ክስተት ነው የገጠማት። ዳጣ ከዛ ቤት መቀላቀል በናቲ በኩል ተቀባይነትን ቢያስገኝላትም በኤቪ በኩል ግን ለሌላ ሴራና ተንኮል እያዘጋጀችባት ዳጣን ከዛ ቤት ማስወጣትን ብዙ ጥረት እያደረገች ነው። ሆኖም ከዚህ በፊት መጽሐፍ ቀዳ በናቲ በኩል ወንጀለኛ ለማስደረግ አስባ ነበረ። ነገር ግን ይህ የኤቪ ቅድ እንደሆነ የኤቪን ተንኮል በደንብ ጠንቅቆ ስለተረዳትም ይቅርታ አድርጎላታል። ይቅርታ በማድረጉም ደግሞ ኤቪ በጣም ነው የተናደደችው። እንዴት እንደዚህ ያደርጋል በሚል ስሜት በጣም ተበሳጭታበታለች። ምክንያቱም ዳጣን ለምን መጻፌን ቀደድ ሽብኝ በሚል በጥፊ ሲመታትና ሲያመነጫጭቃት ነበረ የጠበቀችው፣ ነገር ግን የጠበቀችው ክስተት ሳይሆን ቀርቶ ዳጣን እሷ እንዳቀነባበረችው ገብቶ የነበረ። ለማንኛውም አሁን ላጠፋሽው ጥፋት ምንም አይደለ፣ ድጋሚ እንዳይለመድሽ መጽሐፍ ይነበባል እንጂ አይቀደድም፣ በማለትም ለዳጣ አስረድቷታል። ታዲያ አንዳንድ መጻሕፍት እንድታነብም ጋብዟት ነበረ። ዳጣ ከትምህርት ዓለም ጋራ ምንም አይነት ትውውቅ ስለሌላቸው እኔም አንድ መጽሐፍ ብትሰጠኝ ዘጠኝ ዓመቱን ሙሉ የሚፈጅብኝ ይሆናል ቢቀርብኝ ይሻላል በማለትም ገልጻለታለች። ሆኖም ወደ ውጭ ወጥተው ሊያዝናናት ሲያስብም ኤቢ በጣም ተናዳ ነበረ። ምክንያቱም በቅናት አሁን እረድብን እያለች ነው። ዳጣ ላይም የሆነ ተንኮል ለማሴር ማስባለችም ዳጣና ናቲ ለመዝናናት በወጡበት ሰዓት ውድ ጌጣጌጦችን በመቅበር ዳጣን ወንጀለኛ አስደርጎ ከቤት ማባረር ነበረ። በእርግጥም ይህንን አድርገዋለች። የእመቤቲቱ መተኛትን ተከትሎ ቆለፈበትን ቁም ሳጥን በመስረቅም እነዚህ ውድ ጌጣጌጦችን ወስዳቸዋለች። ሆኖም ዳጣ ስትመጣ የሚጠብቃትን እያሰበችም በደስታ ጨልላለች ጣ ከዛ ቤት ወንጀለኛ ተደርጋ ወደ እስር ቤት እስከምትወረወር ድረስ ቸኩላለችና የዳጣ እናት የሆነችው የቤት ሰራተኛዋም ዳጣ ከመምጣቷ ጀምሮ በጣም ደስተኛ ናት። እንዴት ውብና ድንቅ ልጅ ነሽ እያለችም የልብ ምቷ ከመጠን በላይ ጨምሮባታል። ያራስነት ወጉ ሳይደርሳት ዳጣ ተነጥቃ ወደ ጎዳና እንድትወረወር ተደርጎ ኪዳነ ምሕረት ላይ ወድቃ ያደገችው ዳጣ አሁን ላይ ተመልሳ ከእናቷ ጋር መገናኘት ይችላለች። ነገር ግን እናቷ ሚስጥራዊ ሆኖ እስካሁን ድረስ ዳጣ ልጇ እንደሆነች ግን የምታውቀው ነገር የለም። ለሰራተኛ ካለው ክብር አንጻር እንግዲህ የራስሽን ሕይወት ወጥተሽ መመስረት ይኖርብሻል። እድሜሽን በሙሉ እኛ ቤት እኮ ጨረሹ። አንቺ መውጣት ምን ያህል እኛን ቢጎዳንም ነገር ግን አንቺም ደግሞ የራስሽን ህይወት መመስረት ያስፈልግሻል፣ በማለትም ናታን በቅንነት እየመከራት ነው። ናታን ለሰው ልጅ ሪስፔክት ያለው በጣም መልካምና አስተዋይ ልጅ ነው። ቪ ግን ሰራተኛዋን በሚያሳዝን ሁኔታ እያመነጫጨቅቻትና እየሰደበቻት ነው። እንደውም ከዳጣ ጋር ሲያወሩ ተረታተረት፣ ከዚህ ልታወሪ አይደለም የመጣሹ በስነስርዓት ስርዓት ስራሽን ትሰሪ እንደሆነ ስሪ። በማለትም ከዳጣ ጋር ባላቸው መቀራረብ በጣም እየተናደደች ትገኛለች። ግን ለዳጣ ብቻ ሳይሆን ለሰራተኛዋም በጣም ምርጥና አስተዋይ ልጅ ናት። ሆኖም ከቤተሰቡ መካከል ናታንና ውሃ ለሰራተኛዋ ከፍተኛ የሆነ አክብሮት አላቸው። በዚህም ለዳጣ እነዚህ ሁለት ልጆች በጣም ጥሩ ልጆች ናቸው። ኤቢ ግን አተመችም ጥንቃቄ አድርጌ በማለትም አስቀድማ ስለ ኤቪ ጸባይ በደንብ ጠንቅቃ እንድታውቅም አድርጋታለች። ሌላው ያቶ ጌታቸው ባለቤት የሆኑት አሁን ናታንና ኤቪን አጋብተው ድርጅታቸውን በእነሱ ቁጥጥር ስር እንዲሆንም ካላቸው ጽኑ ፍላጎት የተነሳ ልጆቻችንን መዳር ይኖርብናል፣ ሁለታቸው ግን እንደሚዋደዱ ታውቃለህ በማለትም ጥያቄ አንስቶ ሁላቸው ነበረ። እርሳቸው ምናልባትም በአንቺ ግፊት ይሆናል የሚል ጥርጣሬ አለኝ እንጂ በሚገባ ሁለቱ ወደ ፍቅር እንዳመሩ አውቃለሁ በማለትም ይገልጻሉ። ደ አቶ ጌታቸውን በሁለታቸው መፋቀር ምንም አይነት ቅራኔ ሆነ ቅሬታ እንደሌላቸውም ገልጸውላቸዋል። ወይዘሮዋ ግን ለምንድነው ዳጣ ከቤታችን የማትወጣው? ከጎዳና አፍሳም ጥተህ ቤቴን እያመሰችው ነው በማለትም በጥላቻ ነበር ሲናገሩ የነበረው። ይህንን የሰሙት የዳጣ አባት ግን ለባለቤታቸው ምላሽ ምንም ነገር መስጠት አልፈለጉም። ምክንያቱም ልጃቸው ናትና ምንስ ሊመልሱ ይችላሉ። ብቻ በጎዳና አሳበው ወደ ቤታቸው ካስገቧት በኋላ ግን ፍቅር እየሰጧትና እየተንከባከቧት ነው። ነገር ግን ከቤተሰቦቹ መካከል ደግሞ አባቴ ብላ እንዳትናገር ማስጠንቀቂያም ደርሷታል። እንግዲህ ዳጣም በሚስጥራዊነት ይዛ ከዛ ቤት የቤተሰባቸው አባል ሆና እንድትቀጥል ተደርጋለች ማለት ነው። ታዲያ ኤቪን ባቀነባበረችው ሴራ ዳጣን ሌባ ለማስባል እንደዛ ውድ ጌጣጌጦችን ደብቃ ካስቀመጠች በኋላ ዚህን ውድ ጌጣጌጦች ልታጌጥባቸው ስትፈልግን ልታገኛቸው አልቻለችም። ሆኖም እያች ዳጣናት ከጎዳና መታ ይኸው ለስርቆት ተሰማራች፣ ድሮም ገና ሳያት ነበር የፈራሁት በማለትም ታያይዝ ገብታለች። ወይዘሯም ከሷ ውጭ ማሉ ይሰርቅ ይችላል? ቤቴን ዕድሜ ዘመኔን ይዋለውኝ፣ ካለሷ በስተቀር ጥላት የለኝም ከእንግዲህ በኋላ እነዛ ውድ ጌጣጌጦችን መቼስ እንዴት ስላገኛቸው እችላለሁ? እያሉም በጣም ተናደውና አብደው ነበረ ሲናገሩ የነበረው። ሆኖም በስተ መጨረሻ በዚህ ሁኔታ ቤቱን ቀውጤ አድርገው እያመሱት ሳለም ባለቤታቸው ከውጭ ከስራ ውሎ ይመለሳል። ይኸው ከጎዳና አፍሶ ያመጣት ሌባ ዱርዬ እኮ ውድ ጌጣጌጦችን ሰረቀችኝ በሚልም በጣም አብዝተው ምርር ብለውስ ነበረ ሲናገሩ የነበረው። ሆኖም አባትም ምናልባትም ዳጣ ከጎዳና ስላደገች እንዲህ አይነት ጸባይ ይኖርባት ይሆን የሚል ጥርጣሬም አድሮባቸዋል። ታዲያ ትምጣና ልጅቷ ትጠይቃለች በማለት ስልክ ደውለውላት ወደቤት እንዲመለሱ አድርገዋቸዋል። በስተ መጨረሻም እርስ በርስ እየተያዩ ነው ላግኛትና ውዩላት በማለትም በእንጀራ እናቷ በኩል ለከፍተኛ ዛቻና ማስፈራሪያ ተዳርገዋል። ሰራተኝነት ተቀጥራ የምትሰራው የዳጣ እናት ግን አይዳጣ አሁን ደግሞ አንቺ መምጣትሽ ለሌላ ነገር ሊዳረግሽ ነው። በዚህ ሰዓት መምጣት አልነበረብሽም። እንግዲህ ያለ ወንጀልሽ ወንጀለኛ ተደርገሽ ልትከሰሽ ነው በማለትም ፍርሃት ውስጥ ገብተውላታል። በዚህ ሁኔታ ዳጣ ባልሰራችው ሁሉ ሰራሽ እየተባለች በተለይ በኤቢ ተንኮልና ሴራ ፈተናዋን እያየች ነው። ክፍልስ ዳጣ ነፃ ትወጣ ይሆን አብረን የምንከታተለው ይሆናል። ለዛሬው ዳጣ ክፍል ሶስት ይህንን ይመስል ነበር። ቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ለዛ